እኔ የእውነት ጥያቄ ፈጥሮብኛል፣ በእናንተ ንግግር ማለት ነው። ፍቅር እንዲ ነው ደረጃው ይለያይ እንጂ ለምንወዳቸው ሰዎች ደስታ መስዋዕትነትን መክፈል ይፈልጋል ብላለች። ቪዲዮ ስትሰራ ምንም ደስተኛ ሆን አይደለም ግን ውስጧ የተከፋችበት ነገር አለ ብላችኋል። እውነት ነው ስነግራችሁ ጓደኛችሁ ደስተኛ የማያደርጋችሁ የሚያስከፋችሁ ከካሜራ ጀርባ ከሰው ጀርባ የሚያስከፋችሁ ነገር ከሆነ ዴፊኒትሊ ስቶፕ ማቆምን አለባችሁ። ሰላም ጤና ይስጥልኝ፣ ውድ የሰኒ ቤተሰቦች እንደምናደራችሁ፣ እንደምናረፈዳችሁ እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንዴናችሁ? ደህናናቸው። እግዚአብሔር ይመስገን። እንግዲህ ቅማምዬ ኢንስትግራሟ ሂስቶሪያ ያደረገች ዋይ ታቸዋታል ብዬ አስባለሁ። ወይ ፍቅር እንዲህ ነው፣ ደረጃው ይለያይ እንጂ ለምንወዳቸው ሰዎች ደስታ መስዋዕትነትን መክፈል ይፈልጋል ብላለች። ው ከፍሎልሻል፣ ራሱን ስቶልሻል ማለት ነው። አይቀመብዬ እውነት ነው። የምትወዷቸውን ሰዎች ብዙ ነገር መስዋዕትነትን በተለይ ፍቅር ማለት ነው ብዙ መስዋዕትነትን ያስከፍላችኋል። ደግሞ ስዋ አሁን ስዋ እየተጣላችሁ ከብሩኬ አይደለም፣ በፍቅር አይደለም፣ የራሴ የግሌ ችግር ነው ብላ ነው ትወናው ላይ ማለት ነው። እና ከዚህና ከዛ ምንም የሚያገናኘው ነገር የለም። የምትወዳቸውን ሰዎች ለፍቅር ብዙ ነገር ታደርጋላችሁ፣ ብዙ ነገር መስዋዕትነትን ትከፍላላችሁና ግን መስዋዕትነትን ስትከፍሉ ለወደፊታችሁን እያሰባችሁ፣ በኋላ ምን ይከተለኛል፣ ከፊቴስ ምንድን ነው የሚገጥመኝ ብላችሁ ማስተዋል ማሰብ አለባችሁ። ቤተሰብ ማስቀደም አለባችሁ፣ ከሁሉም ነገር ማለት ነው። ቤተሰብን አማክራችሁ ምናምን። ቅመምዬ አሁን ከብሩኬ ምንም ነገር አይደባበቁም። አደለም አደለም፣ ሌላ ነገር ይቅርና እንደዚህ ችግር ደርሶባት እሷ እሱ እንዳይጨናነቅ ብላ ከዚህም በፊት ብዙ ነገር ደብቋለች። ያ ነገር ደግሞ ብዙ ነገር ተምራ እየመጣችበት ስለሆነ አሁንም ድጋሚ ይሄ ነገር ትደግሟለች ብዬ አላስብም። ደግሞ ማትደግመውም ማለት ነው እና ፕራንክ ነው ያደረገችው። አሁንም ትላንትና ይመስለኛል። ቪዲዮን ስለረዘመ ነው ሁለት ቦታ የተቆረጠው። ሲቀጥልም መግቢያውንም ፕራንክ እንደሆነ አልተናገረችም። ስለዚህ ሁለት ቦታ መከፈል አለበት። በትላንትናው እሱ ራሱን ሲስት፣ አይ ትመጣለች፣ አይ ሆፕ ትመጣለች ብዬ አስባለሁኝ። በትላንትናው ያለቀ ይመስለኛል ቪዲዮው። ለእኛ ነው ውለት ቦታ የሆነው፣ እኔ አንደርስታንድ እንዳደረግኩት ማለት ነው እና በዛሬው ደግሞ ይታያል፣ እናያለን። በዚሁ ምንም ነገር የገጠማትን ነገር የለም። የሰው ልጅ ምንም ነገር አይገጥማው ማለት አይቻልም፣ ግን ደግሞ እናንተ በአስራ ሁለት ሰዓት ውስጥ ምንም ምንድን ነው የሚባለው፣ በሽታው ደበቀ መድኃኒት አይገኝለትም ይባላል። እሷ የገጠማትን ቤተሰብም ሳትናገር ብሩኬንም ሳትናገር የት ልትሄድ ትችላለች? አዲስ አበባ ነው የሚሄደው ብላለች፣ ከሄዳ ከመጣ ደስ ይለኛል ያለችው ሶ ከዚህና ከትላንትናው ምንም ነገር የሚያገናኘው ነገር የለም። እናንተም ሌላ አይዲያ እንዳትፈጥሩ ማለት ነው። እናንተም ተረጋጉ በእውነት ብሩኬ እኮ ፕራንክ ተደረገ እንጂ አላደረግም አይደለም። ለምንድን ነው የምዘቀዝቁት? ኧረ በስመ አብ ሰውን ከጠላችሁ። ኧረ በስመ አብ እኔ መቻችሁ፣ የእውነት እንደ እናንተ ይሄ የፎቶ የመዘግዘግ አባዜ ያለባችሁ ልጆች ማለት ነው። በተለይ እኮ በዚህ በስመ አብ ብቻ። ለሁላችን ልቦና ይስጠን። ጠብቁ፣ በተለይ በዛሬው ጠብቁ ማለት ነው። እና አይሆን እንደማይቀጥል ተስፋ አድርጋለሁኝ በዛሬው እንደሚቋጭ ማለት ነው። ሌላው ደግሞ ቅመሟ ተከፍታለች። ውስጣዋ ደስተኛ አይደለችም። ቪዲዮ ላይ ቪዲዮ ስሰራ ምንም ደስተኛ ሆን አይደለም። ግን ውስጧ የተከፋችበት ነገር አለ ብላችኋል። ያስከፋት ማን ነው? ብሩኬ ነው ማለት የሆነ ነገር ማለት ነው። እውነት ነው ስነግራችሁ ጓደኛችሁ ደስተኛ የማደርጋችሁ የሚያስከፋችሁ ከከሜራ ጀርባ ከሰው ጀርባ የሚያስከፋችሁ ነገር ከሆነ ዴፊኒትሊ ስቶፕ ማቆም አለባችሁ ገና ወደ ትዳር ሳትገቡ ማለት ነው እና ምክንያቱም ገብታችሁ ሳትገቡ እንደዚህ ሆናችሁ ገብታችሁ አስቦት ምን እንደሚያደርጋችሁ ማለት ነው እሷ ደስተኛ የሚያደርጋት እሱ ነው ወይ እኔ የእውነት ጥያቄ ይፈጥሮብኛል በእናንተ ንግግር ማለት ነው እና እንደሚታወቅ በእሷ ቀልድ ያቅም ባለፈው ራሱ ፕራንክ ወንድሙ ፕራንክ ሲያደርገው ከእሱ ጋራ ላይክ አልፈልግም እንድትለያይ እፈልጋለሁ ሲለው ራሱ ምናህልም ባንዳነቀው በእኔ ህይወት አንተ አትኖርም ያለውና፣ አይደለም ተለያይቼ ትንሽ ስትረቅኝ ውስጥ ይረበሻል በጣም ነው የሚከፋኝ ያለውና፣ አስባችሁታል። አሁን እውነትም አሁን ቅመምዬ ምንድን አለችው? ውስጤ በቃ ደስተኛ አይደለሁም፣ ራሴን ማግኘት እፈልጋለሁ እናለችው። አሁን ያለችው እናትዋ ቤት ነው። ከእናትዋ ቤት ተለይታችሁ የት ሄዳችሁ ነው ደስተኛ ምትሆኑ የምታገኙት? እና ሷ የራሷ ቤት ነው አዲስ አበባ የተከራያቸው ቤት ሄዳ ብቻ እንዲህ የማይሆን ነገር እኮ ነው። አንደኛ ነገር ከሱ ጋራ ሁሉም ነገር ከሱ ጋር ነው፣ አይደለም እንዴት ረ የእናንተ አይዲያችሁ ምንም በቃ፣ አራምባና ቆቦ ማለት ነው። የማይገናኝ የሰው ልጅ ደስተኛ ሁሌ አይሆንም፣ ሁሌም አይስቅም ብያቸዋለሁኝ። ግን ደግሞ የሚያስደስታትን ብሩክ፣ የሚያስደስታት የሚያስከፋት ነገር ቢሆን ገና ትዳር አልገቡ ስለ ትዳር ነው የሚያወሩት፣ ስለ ልጅ ነው የሚያወሩት። የሆነ ነገር እንዴት እንደሚያቀብጣት እያየን አይደል እንዴ? እንዲህ ብዙዎች ከካሜራ ፊት ከካሜራ ጀርባ የሚቀኑባቸው ብዙዎች አሉ አይደል? አብሮ የሚውሉ ልጆች ሶ እኔ እንደዚህ ያደርጋታል ብዬ እኔ በጭራሽ አላስብም። ምክንያቱ ከካሜራ ፊት ከካሜራም ጀርባ ዘሰም ናቸው። ምክንያቱም አብሮ የሚውሉ ጓደኞቻቸውን እያወሩ ስለሆነ ማለት ነው። እና ቅመሟ ደግሞ የእውነት በጣም ብልጥ እሳት ናት። በጣም ብልጥ ናት፣ እውነቱ ስነግራችሁ የሚጠቅማትን ሚጎዳትን የሚሆናትን ለይታ የምታቅል ልጅ ናት። የእውነት በጣም ብልጥ ልጅ ናት እና እሷ ሚጎዳትን ሰው እሷ ጠንቅቃ የምታቅ ልጅ ናት። በእናንተ ምሬት አይደለም የምትሄደው ማለት ነው እና የሌለ በቃ የሌለ ቶፒክ እያመጣችሁ ርዕስ እያመጣችሁ አይዲያ እያመጣችሁ እንትን አታድርጓት። ምንድነው ይሄ? በቃ ሜንሽን አታድርጓት ባጭሩ ማለት ነው። እና ዛሬ እናያለን፣ እውነቱ ማጋ እንደሆነ ማለት ነው። የእውነት እውነትን ከሆነ ዴፊኒትሊ የሚጎዳው እሱ ነው። እውነቱ ስነግራቸው በጣም ይጎዳል የእውነት አንደኛ፣ ከሷ ጋራ ጭራሽ ለአምስት ደቂቃ መለያት አይፈልግም። እሷም እንደዛው ማለት ነው።